ተዳር በመጨፈር አይገኝማትልፊ ትልፊ እሲ ስትር በይ ክብርሽን አታጥፊ። አደባባይ ወጥቶ የረከሰ ገላ እንኳን ስሊታቀፍ አይንንም አይሞላ። ወንድ ልጅ ነውና ዳሌሽ ቢያሳስተው ፍጹም ላንቻ አይደለም ልቡንም ይሰጠው። ሰበቡን አድርሺ፣ ግድለም ታገሺ። ለጊዜያዊ ስሜት ወተሽ አተርከሺ። ክብር ባይኖርሽም ለቤተሰቦችሽ ዛሬ ልክ ያለፈው ጋጦ ወጥነትሽ ተጠንቀቂ። ያንቺ ሴት ብድር በምድር ነው ይተርፋል ለልጅሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለው ብያላችሁ። በሰላማችሁ በዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ሁኑ። እንግዲህ ውድ ቤተሰቦች፣ ሰሞኑ ጠፋጠፋ እያልኩ ነው፣ ለሀይል ነው እንግዲህ ስለ ሁሉም ነገር አልሐምዱሊላህ ማለት ነው። እናንተ ባላችሁበት ድዋና ጸሎት አድርጉልኝ ማለት ነው። ትላንትና ሩታዬም ቪዲዮ ለቃ ነበረ። እንግዲህ አብረሽ ቅቤ ቀብታ እንካስ ይሄ ላንተ ይገባሃል ብለዋለች ማለት ነው። በጣም ነው የሳውኩት። በነገራችን ላይ ያው አብሮሽ በአንዳንድም ነገር ደሞ መሳተፍ አለበት። በምግብ ብቻ በሞቅ ምናምን ነገር በመጠጣት አይደለም። ትላንትና ባለፈው እንግዲህ ሞቅ ካልጠጣው ብሎ ነበረ። ትናንትና ደግሞ ቅቤ ካልተቀባውኝ እያለ ነበር። ብቻ ሆኖ አለፈ። ነገር ግን በሱ ቪዲዮ አይደለም የመጣው ዛሬ፣ ማለት በሄርሚላ ነው የመጣውት ማለት ነው። ትላንትና እንግዲህ ሲያስታውካት ሁላችሁም አይታችኋል ማለት ነው። ግን ይህንን ጥያቄ እኔ የምፈልገው ማለት ነው ከአብርሽና ከሄር ከሄርሚላ ደጋፊዎች ናቸው ማለት ነው። እንግዲህ እናንተ ከዚህ በፊት የምታበረታቱት የምታግዙት፣ እንኳን ጀግና በርታ፣ ቀጥልበት ከሄርሚላ ነው የምታርምረው የምትሉ በተለይ አብርሽን የምትደግፉ ደጋፊዎች ማለት ነው። እስቲ ለዚህ ነገር ምላሽ ስጡን ማለት ነው። ሲቀጥል ልጅቷ እርግዛ አይሆንም። እውነቴ ነው የምላችሁ እርግዙ እንኳን አትሆንም። ነገር ግን እኛ ለመሸወድና ማታም ተናግር ያለው እኛ ያመጣነው እና የሰጠናቸው አይዲያ ነው። ነገር ግን እዚህ ጋር የገረመኝ ነገር ማለት ነው በውስጥ መስመር የምትናገሩት ወይም ደግሞ ቲክቶክ ላይ ወታችሁ የምታወሩት ማለት ነው እናንተ አታፍሩም እንዴ? ማን ነው የሚያፍረው ማለት ነው። እዚህጋ ጋር ሰብስባ ለምን ባልዋን አትይዝም? ሩታ ናት ዋና ተዋኝዋ ምናምን ሩታን ታዋት ለቀቅ አድርጓት ማለት ነው። ምክንያቱም ሩታ ማለት መጥፎም ነገር ሰራች ሩታ ነው፣ ጥሩም ነገር ሩታ ነው። አሁን በዚህ ጋር ሩታ ምን አገባት? ቆይ አብርሽን ያሻፈረኝ እሄዳለሁ። እንደውም ሞራ ረገዘች ቢባል ማለት ነው አብርሽ እንኳን ቢያስረግዛት ከአብርሽ ጋር ብትወልድ ማለት ነው፣ ወይም ደግሞ በአብርሽ እርጉዝ ብትሆን ሩታ እዚህ ጋር ምን የሚያገባት ነገር የለም። ምክንያቱም ፈልጎ ወዶ ያረገው ነገር ነው። አብርሽ እኮ ሕፃን ልጅ አይደለም። አብርሽ አሁን የሚሰራው ስራ ያቀውና ነው። በደንብ አርጎ ጠንቀቆ ነው የሚያውቀው ቤተሰብ በዚህን አክል ጭራሽ ህጻን ልጅ ራሱ እንኳን ተው ይቅርብህ፣ ነገር ይሄን ነገር ያስጠላብህ ይደብርብህ ከተባለ ይሄን ነገር በቃ ይደብርብህ ተብያለሁ እኔ መመለስ አለብኝ ነው ሚለው፣ እንጂ እንደ አብርሽ እየቀጠለበት አይሄድም። ምክንያቱም ቆይ እናንተ ስታስቡ ኮሜንት አያነብብ ኮሜንት እያነበበ አይደለም እንደ አይዲያ የሚወስደው እኛን ዩቲዩበሩን እየተከታተለ አይደለም እንደ አይዲያ የሚወስደው ማለት ነው እና ፊያ ቤት የተለያየ ቦታ ተሰቅሎ የምታወሩት እኮ ነው አይዲያ አድርጎ የሚያመጣው እንዴ ጭራሽ። እሺ አንድ ነገር ልጠይቃችሁና ትላንትና፣ ከትላንትና ወደ ሩታዬ ቪዲዮ ስትለቅ ኮሜንቱ በሙሉ ሳት ይከበርልን፣ ሳት ይከበርልን ነበረ። ትላንትና ግን በስነ ስርዓት በሳቱ ለቀቁ ማለት ነው። ይሄንን አክልኛን ህፃን አያደርግንም ማለት ነው። ነገር ግን እኔ የአብርሽ ነገር አይደለም የገረመኝ። ይውጣበት፣ የራሱ ጉዳይ ነው፣ እንደፈለገ ይሁን። ነገር ግን በውስጥ መስመር ብዙ ነገር እንደምታውቁ እንደውም ብሩኬና ሄርሜላ ምንና ምን እንደሆኑ በደንብ ጠንቅቃችሁ የምታውቁ ልጆች አላችሁ። ነገር ግን ያንን ኮሜንትና ያንን ሪከርድ ማውጣት እኔ ስላልፈለኩ ነው ማለት ነው። ምክንያቱም የሰው ልጅ ለአንድ ነገር ብሎ የሆነ ትዕግስት መኖር አለበት ማለት ነው። ነገር ግን እንደናንተ ቢሆን የሰማነውን ያየነውን ሁሉ አውጥተን መበተን ነበረ? እኛ ግን እንደዚህ ነገር አናረግም። የሮታ አፍቶች ማለት ነው። ይመቸው አብርሽ ነገም ከነጊም ወዳ ጻያ ልጅ ጸጋ ነው። በፈለገ ሰው መውለድ ይችላል ማለት ነው። ግን የአብርሽ ደጋፊዎች ምደግፉት የነበረ ይሄ ነው። ይሄ እውነት ነው። ሙላቸው በጣም ትልቅ ትምህርት ነው። ትልቅ ትምህርት ማለት ነው። ምክንያቱም ዝሙት የሚባል ነገር ይህ ነው። በአገራችን የሚተላለፍና የሚታይ ነገር በዩቱብ አይቶ ያልታወቀ ነገር ቢታይ ይሄ ነው። እንደውም እኮ ሩታ ለሩታ እኮ ነው ማዘን ያለባችሁ። ቆይ ትላንትና ሄዶ እንደዛ ሲለምናት እንደዛ ሲሆኑ እንደዛ ሲስቁ፣ ትላንትና ደግሞ ተገልብጦ ማለት ነው። እሷ እሱ ምን ቤት ነው? ቆይ አብርሽ ማለት ነው። ሄርሜላ ብታረግዝ ቢያማት ቢፈልጣት ምን ቤት ነው? ሄርሜላ ጋር ምን ይሰራል? ቪዲዮ እያያዘ ራሱ እየገባ እሷ ሳጠራው ተከተታሏት ከጓደኞቹ ጋር ምን? እሺ እሱ ሄዶ እንደዚህ ከሚያረግ የሩታን ስም ከሚያጠፋ የእሱን የራሱን ስም ከሚያጠፋ፣ በወንድ ምች እንኳን ምግብ ራሱ እነ ብሩኬ ውሰዱላት፣ እነ ፈረንጂ ውሰዱላት ብሎ አይልም እንዴ? እኛን እኮ ሸቀላ ላይ ነኮ ነው። እነሱ እኮ እየሸቀሉ ነው። እኛን ግን እንደ ህፃን እየሸወዱን ነው ማለት ነው። ግን ይሸውዱን። እያወቃችሁ ያላችሁ ልጆች ምን እንደሚሰራ እያወቃ ያላችሁ ልጆች በተለይ በሩታ ላይ የሆነ ነገር ሲሆን፣ አብረሽም ሲያጠፋ ሩታ፣ የሆነ ሄርሜላም ስታጠፋ ሩታ ማለት ነው ሩታ ትሸከማት። እንዲ ሄርሜላን ወዳ ራሷ ከረከሰች ማለት ነው። ራሷ አደባባይ ስጋዋን ከሸጠች ማለት ነው። እስቲ እናንተ የትኛው ሴት የትኛው ሴት ነው እውነቴ ነው ምላችሁ። እንደው ሴት ሆናችሁ በሴትነታችሁ ገምቱትና ማን ነው ከባለ ትዳር ወንድ ጋር የትኛው ሴት ናት? እንዴት ሳትወደው ሳታፈቅረው ቦታ ሳይኖራት የሆነ ነገር ሳይኖራት እንዴት ከባለ ትዳር ወንድ በዚህ ናክል ትሆናለች? እሺ ነጌ እንደውም የሆነ ነገር ሰይጣን እንኳን ያሳስታል። ብትሳሳት እንኳን የሆነ ነገር ብትሆን ምን ሆኜ ነው ትላለች። ክብር የሌላ ሴት ማለት ነው። እና ከሩታ ጭንቅላት ውረዱ። ሩታ ለእናንተ ምን ታርጋችሁ? ሩታ የራሷን ሕይወት በስነ ስርዓት በተግባር በቃ አገባች ወለደች። የራሷን ሕይወት እየኖረች ነው ማለት ነው። እንዴ እናንተ በጣም አበዛችሁት። እውነት ከምሬ ነው ምላችሁ በዚህ ናቅል እሷ ላረከሰችህ ሴት ራሷ ላስረከሰች ሴት ሩታን መጠበቅ ነበረባት ባልዋ። ሩታ መቆጣጠር ነበር፣ እየተቆጣጠረችው እኮ ነው። እምቢ አለ፣ አሻፈረኝ አለ፣ አይደለም ሩታ። ይሄው ሚዲያ ያለው ሰው ሁሉ አብረሽ በቪዲዮ የሚያውቀው ሰው ሁሉ ማለት ነው ይሄን ነገር ከአንተ አይጠበቅም፣ ያስጠላብሃል፣ ይደብርብሃል እየተባለ አይደለም እንዴ? መቼ ሰማ? የሰውን ምክር መቼ ተቀበለ? እንዴ ምን አክል ዋጋ የከፈሉለት እህቶቹ ምን አክል የሚሳሱለት እህቶቹ፣ በእሱ የመጣ ከስንት ሰው ተጣርተዋል። እኛ ራሳችን ስለምንወደው እና ሌላ ሰው ይዛህ እንዳትመጣ እና ሩታ እናንተ ስሩ፣ ለምን አምስት መቶ ቪዩ እንደውም በጣም ትልቅ ነው፣ ሀያ ቪዩ እንኳን ለምን አይኖራችሁም በማለት ነው ይህንን ሁሉ የምንታገለው ነገር ግን እኛን አይደለም ሰው። እውነቴን ነው ምላችሁ፣ እንደምን ምን ልበላችሁ፣ እኔ በአፌ አውጥቼ መናገር እፈራለሁ። እንደዛ እንኳን አያየንም። እውነቴ ነው ማለት ነው ለኦዲንስ ክብር የለውም። ክብር የሚባል ነገር የለውም። አብርሽ እንደውም ማለት ነው ኦዲንስ ሲስቅ፣ ኦዲንስ ሲደሰት፣ ኦዲንስ በቃ ደስ ብሎኛል ሲል አይወድም። እኛም በቃ የፈለጉ ነገር ያልኩ የራሳቸው ጉዳይ ከፈለጉ ይዩት፣ ካልፈለጉ አዩት በማለት ነው እንጂ ቪዲዮ ቪዲዮ የሚለቀው ለራሱ ጥቅም ነው እንጂ ኦዴንስ አክብሮ አይደለም። እውነት ለመናገር እኔ አብርሽ ቤተሰቦቼ እንደዚህ እንደዚህ ሲል ጭራሽ ሌላ ዩቱበሮች ቢሉ ያምርባቸዋል። ምክንያቱም እሱ ለኦዴንስ ክብር የለው፣ ለሰው ክብር የለው እና ለራሱ ለአገሩ ሰዎች ለሰፈሩ ልጆች እንደዚህ ለውሽ ሚት አብሮ ለሚዋሹ ሰዎች በጣም ክብር አለው በጣም እነሱ ለማሳደግ እነሱን ከፍ ለማረግ ነው የሚፈልገው እንጂ ለሌላው ግን ክብር የሚባል ነገር የለው። ክብር ቢኖረው እንደዚህ አልነበረም። እውነቴ ነው ምላችሁ፣ ሩተን ያስከብር ነበር፣ ኦዲንሱን ያስከብር ነበር። ዋጋ የከፈሉለት እህቶቹን አክብሮ በስነስርዓት ሊጠብቃቸው ነበር። በቃ ሁሌም ደግሞ ስለነሱ እነሱ ምስጋና እየነገረ ይመጣ ነበር። ነገር ግን እሱ ምንም አይነት ክብር የለው። እኔ ክብር ይኑረው አይኑረው የራሱ ጉዳይ ነው። ነገር ግን ሴት ልጆና ራሷን ወርዳ ራሷን ዝቅ አድርጋ እንዴ! ህፃን ልጅ ናት ሄርሜላ፣ አብርሽ ምን እንደሆነ አታውቅም። ከብላ ትዳርም አልፎ እንኮ ልጅ እኮ አለው፣ የልጅ አባት እኮ ነው። እና ለእሷ ብላችሁ ሩታን የምትሰድቡ ማለት ነው ሩታን የምትዘቀዝቁ